ቁርአን የመጀመሪያ እንጂ የመጨረሻ መፍትያችን አናደርገው። በታመመ ወይም በጂን የተያዘ ሰው ላይ ቁርአን፣ ዚክሮች ቀርተህበት ካልሻረ ችግሩ ያንተ ነው ማለት ነው። ሁሉም የሚወድህ ለራሱ ለነፍሱ ሲል ነው። በጣም ብዙ ሙስሊም ወንድምና እህቶቻችን የሚሸወዱበት ጉዳይ ስለሆነ ይህንን መልእክት ተደራሽ እንዲሆን አግዙኝ። አላህ ደግሞ ለእናንተ አጅራችሁን ይከፍላችኋል። ምን መሰላችሁ? አንድ ሙስሊም ዝሙት ሊሰራ ይችላል፣ ነገር ግን ካፊር አንለውም። አንድ ሙስሊም ኸምር ሊጠጣ ይችላል፣ አሁንም ካፊር አንለውም። አደንዛዥ ዕፅ ሊጠቀም ይችላል፣ ካፊር አንለውም። ወለድንም ተጠቃሚ ሊሆን ይችላል፣ አሁንም ካፊር አንለውም። አሁን የጠሯቸው ከባድ ወንጀል ከመሆናቸውም ጋር በኩፍር ወይም በክህደት አያስጠረጥሩም። ነገር ግን የአላህ መልእክተኛ ሙሐመድ ሰለላሁ ዓለይህ ወሰለም ሰሉ ዓለ ነቢይ አንድን ሐዲስ ተናግረዋል። ምን ብለዋል? በእኛና ሙስሊም ባልሆኑት ሰዎች መካከል ያለው ልዩነት ሰላት ነው። ሰላትን የተወ በርግጥ ካደ ወይም ከፈረ ብለው ነግረውናልና በጣም ጥንቃቄ ልናደርግ የሚገባ ጉዳይ ነው። ሰውየው ከሞት እንደማያመጣው ከሪዝቅ ማያመጡ የሪዝቅ ኮንሴፕት ቁርአን ውስጥ አላህ ስብሀነው ተዓላ ያላቸው ነገሮች ናቸው ለምሳሌ ሪዝቅ ሲሳይ ወፊሰማ ሰማ ሪዝቁኩም ወማቱዱ የእናንተ ሲሳይ ሰማይ ላይ ነው ወፊት ሰማ ሪዝቁኩም ወማቱዱ ቃል የሚገባላችሁም የተገባላችሁም ሰማይ ላይ ያለው የእናንተ ሪዝቅ ማለት እና ይሄ አላህ ስብሀነው ተዓላ ቃል የገባው ነው አንደኛ ነው ሪዝቃችን መክቱብ የትም የትም ብንሄድ አንፈልግም ብንል አያመልጥም ወይ ደግሞ አይተወንም። ልክ አጀል እንደሚያሳደን ሞት እየቀረበ ሲመጣ ሰውየው ቀን እየቆጠረ ሲመጣ ወደ ቀብሩ እንደሚቀርበው ሁሉ ሪዝቅም እንደዛው ሰውየውን ይከተለዋል። የትም አያመልጥም። ሰውየው ከሞት እንደማያመልጠው ከሪዝቅም አያመልጥም። ሪዝቅ አላህ ሱብሐነሁ የጻፈው ስለሆነ ማለት ነው። አንደኛ ችኮላውን በተመለከተ የሰው ልጅ ወቱሒቡን ልማለ ሑበን ጀማ ሲል ነው አላህ የሚገልጸው፣ ገንዘብን፣ ንብረትን፣ ንዋይን

እኔ መጠኔን ያውቀዋል፣ ምን እንደሚያስፈልገኝ ሳሙናን መጠኑን ያውቃል፣ ሁሉንም መጠኑን ያውቃል አላህ ሱብሓነሁ ወተዓላ። ወላኪን ዩነዚሉ ቢቀደሪ ማ የሻእ። ቀኑ ሲደርስ ደግሞ ዙሪያችንን ብንመለከተው በሪዝቅ በሲሳ እየተከበብን ዓፊያችን፣ ቤተሰባችን፣ የሰላማችን፣ ኢማናችን፣ ቁርአን አጣጥመን መቅራታችን፣ አዝካረ ሰባሕ ወልመሳእ ማለታችን፣ ዊትር መስገዳችን፣ እነዚህ ሁሉ ይሄ ሁሉ ሪዝቅ ነው። ኢማን የበለጠ ከሰኪና የበለጠ ሪዝቅ የለም። በዚህ ዘመን ያሉ ሴቶችን የሚመለከት ነው። እነዚህን ሶስት ሰዎች አላህ ማየት አይፈልግም ጀነትንም አያስገባቸውም አሉ ረሱል ሰለላሁ ዐለይሂ ወሰለም። እነዚህ ሶስት ሰዎች እነማን ናቸው? የመጀመሪያው አደዩስ የሆነ ሰው ለምንም ነገር ደንታቢ ሲሆነ ሰው አላህ ይህንን ሰው ማየት አይፈልግም ጀነትን ማያስገባውም አሉ። ሁለተኛው ደግሞ ወላጆቹን የሚበድል ለነሱ ታዛዥ ያልሆነን ሰው አላህ ማየት አይፈልግም አሉ። ሶስተኛው እና የመጨረሻው ደግሞ ሴቶች ናቸው፣ ነገር ግን ወንዶችን ለመመሳሰል የሚሞክሩ ሴቶችን አላህ ማየት አይፈልግም ጀነትን ማያስገባቸውም አሉ። አላህ ከእንደዚያ አይነት አዛብ ይጠብቀን። ሰሃቦች ቦርጨው ከዚህ ቀደም እንዳየነው እንደነ ኑዒማን አይነት አለ። እንግዲህ ኑዒማን ከነ ባህሪው ከነ ኮሜዲያንነቱ ነብዩ ሰለላሁ ዐለይሂ ወሰለም አላህም ይወዳል በልግተኛውን ይወዳል እንደዛ ማለት ነውና፣ አቡ ዘር አለ መሰለክ እና ብዙ ጊዜ ዳዕዋችን ላይም ሱሐቦች እያልን ነው የምናወራው። ሙሉ ሱሐባው ኡዱል ናቸው፣ በጣም ምርጥ ጀነሬሽን ናቸው። ግን አንድ አይነት አለ ነው ኢቭን በነሱ ውስጥ መሃልም

በዑመር ጊዜ አልነበረም። እንደዚህ ሶ አቡ ዘር ይሄን ይመለከቱና መስጂድ በር ላይ ይቆሙ ነበር። መስጂድ ላይ ቆሙ ወዳጆቹ ትንሽ አደግ ያሉ ሰዎችን ይሄን ይዘ ጀሀነም ተበቅ ረሱል ሰለላሁ ዐለይሂ ነበር ይኖሩት ድንጋይ ያስራው ነበር ይሞቱት እያሉ ያስጨንቋቸው ጀመር፣ እንትኖችን ማለት ሰሐቦችን እና፣ እነዛ ሰሐቦች ሄደው ወደ ዑስማን ተናገሩ። ያ ዑስማን፣ አቡ ዘር አስጨንቆ ግደረሽ። ከዛም ተደረገ። አቡ ዘር ወደ ረብዛ ምትባል ወደ የመንና መዲና መሃል ያለች ቦታ ላይ እንዲሸኝ ተደረጉ ወይ ደሞ ከሀገር ተገለሉ ማለት እንደዚህ አይነት ሰሃቦች አሉ። ሌሎች ሰሃቦች ደግሞ ለምሳሌ ያክል በሌላው ፓርት፣ በሌላ ክፍል መንከተ ይሻላል። በታመመ ወይም በጂን የተያዘ ሰው ላይ ቁርአን ዚክሮች፣ ቀርተህበት ካልሻረ ችግሩ ያንተ ነው ማለት ነው። ምክንያቱም ከመቅራት ጋራ ኢማን ተቅዋ ሲርቅ ተወኩል ላይ ምልፋት ያስፈልጋል። በኢማን ልባቸው የሞላው ማ ያረጉትን ስማ የረሱል አለህ ሰላቱ ወሰላም አሷቦች ጉዞ ላይ እያሉ የሆነ አካባቢ ላይ ሲደርሱ ለማረፍ ፈልገው እንግድነት ቢጠይቋቸውም አንድም አካባቢው ኗሪ ፈቃደኛ አልነበረም። እዛው አካባቢ ድንኳን ጥለው ተቀምጠው ሳለ የአካባቢው መሪ በእባብ ይነደፋል። ሰዎችን መድኃኒት ያሉትን ሁሉ ቢሰጡትም ህመሙን ሊያጠፋለት ግን አልቻለም። የተወሰኑ ሰዎች ወደ አሷቦች መጥተው በእባብ ለተነደፈ መድኃኒት ታውቃላችሁ ያሏቸው፣ አንደኛው ሷሀባም እኔ አውቃለሁኝ ነገር ግን እኔ በሰጠሁት መድኃኒት ሰበብ ሆኖ ከሻረው እንግድነት ስንጠይቅ ቢሰላላችሁ እንደ ክፍያ የተወሰኑ ፍየሎችን እንፈልጋለን አላቸው። ተስማሙና ይዘውት ሄዱ። ሶሃብዩም ከሰውየው እግር ላይ ፋቲሐን ብቻ ቀርቶ በስሱ ተፋበት። ሰውየውም ወደ ምንም እንዳልሆነ በእግሩ ተሽሎት መሄድ ጀመረ። ሶሃቦችም ፍየሎቻቸውን ተቀበሉ። ታዲያ ያደረጉትን ለረሱል ሲነግሯቸው ረሱልም ፋቲሐ መጠበቂያ ወይም መዳኛ መሆኗን እንዴት አወቃቸው ብለው ፍቅዱነቱን በገረሙት መልኩ መለሱላቸው። ታዲያን እናንተ አደለም በእባብ ለተነደፈ በጉንዳ ለተቆነጠጠ ሰው ላይ ቀርተነበት ካልሻረ ችግሩ የእኛ የኢማን ጥንካሬ መሆኑን እንድናውቅ ነው። ሁሉም የሚወድህ ለራሱ ለነፍሱ ሲል፣ በኢራቅ በስራ ውስጥ አንድ ሀያታቸውን ዒባዳ ያሳለፉ ተቅያ ዓቢድ ነበሩ። ለይሉን በመስገድ በመዘከር ቀኑን በመጾም ነፍስያቸውን በመታገል የሚታወቁ ናቸው። ታዲያ በጠና የታመሙና የሞት ፍራሻቸው ላይ ቤተሰቦቻቸው ይሰበሰባሉ። የወዳጆቻቸውን ለቅሶ ሲመለከቱም ከአባታቸው ይጀምራሉ። ለምን ታልቅ ሳለህ ይልታል። እኔም አማለቅ ሰው የአብራ ክፋይን አንድ አምሳሌን ተተኬን እንዳላጣ ፈርቼ ነው ይላል አባትየው። እናቱንም ሲጠይቃት የአይን ማረፊያዬን መኩሪያዬን አለኝ የምለውን እንዳላጣ ፈርቼ ነው ትላለች። ሚስትየው ደግሞ ከአንተ በኋላ ሌላ ወንድን ለመፈለግ መገደዴ፣ አንተን መሳይም እንደማላገኝ ማሰቤ ነው ትላለች። ልጆቹም የየቲምነትን መከራን ያወሳሉ። የሁሉንም ከሰሙ በኋላ እኚህ ዓቢድ ስቅስቅ ብለው ማልቀስ ይጀምራሉ። መሆናችሁ ነው ሲሏቸው፣ ሁላችሁም ለካ የወደዳችሁን ለነፍሳችሁ ስትሉ ነው። ከናንተ ውስጥ የኔ ለረጅም ጉዞ መነሳት ያሳሰበው የለም የቀብር ብቸኝነቴ ያስለቀሰውም አላገኘሁም። እንወድሃለን ብትሉም የመንገዴ መርዘም የሥራዬ ማነስ አላስጨነቃችሁም። አላህ ፊት ስቀርብ በሰላም ከቅጣቱ እንድጠበቅም ያለቅስልኝ ማን ይሆን ብለው ከተኙበት ላይ በጩኸት ተንጋለው ወደቁ። አንስተው ሲመለከቷቸውም ትንፋሻቸው ተቋርጧል፣ ወደ አኽራ ተሻግረዋል። ለቀብር ቤታችን አጫዋጭም የሆነንን መልካም ሥራ አላህ ይወፍቀን። አሚን። አላሁመ ሶሊ ዓላ ዘይን ልውጁድ ቁርአን የመጀመሪያ እንጂ የመጨረሻ መፍትሔያችን አናደርገው። በሰሞኑ ምን ገጠመኝ መሰላችሁ? አንድ እህታችን እንድታመምና ወደ ሐኪም ቤት ይዘዋት ይሄዳሉ። ሐኪም ቤት ይዟት ሊሄዱ ሲሉ ወንድሟ የሆነ የሚያውቀው ሚስጥር ነበረና፣ ደውሎ ቶሎ ብላችሁ ወደ ቤቷ መልሱልኝ፣ ቶሎ ብላችሁ ቤት አምጡልኝ በማለት እች ልጅ ወደ ቤት እንድትመለስ ያደርጋታል። ምክንያቱ ምን መሰላችሁ? ለካ የዛሬ አምስት ዓመት የሆነ ኬዝ ነበረባት፣ ሲህር ነበረባት። ይሄ ኬዝ እሷን ለትልቅ ጉዳት ዳርጓት እንደነበር ያቅ ነበርና ደውሎ ጠራ። ሄድን ከወንድሞች ጋር ከሄድን በኋላ የመጀመሪያ ጥያቄያችን የነበረው ቁርአን ከጀመርን በኋላ አንቀጠቀጣት፣ አስለፈለፋት፣ ብዙ ነገር ማውራት ጀመረች። ስታወራ የመጀመሪያ የተናገረችው ቃል ምን ነበረ? አልተሳካልኝም፣ ልገላት ነበር ሶስተኛ ሰርጀሪ አሰርቻት ተሰቃይታ እንድትሞት ላረጋት ነበር በማለት ዛቻዋን መለፍለፍ ጀመረች። አስቡት፣ እቺ ልጅ አኪም ቤት ገብታ ቢሆን ኖሮ ሰርጀሪ ሳያስፈልጋት ተደርጋ ቢሆን ኖሮ ወዳ ሄራ ሄደች ነበር። ቁርአን የመጀመሪያ እንጂ የመጨረሻ መፍትሄያችን አናደርገው